እንደዚህ አይንም በጨዋጥ በትናገራለህ እዚህ እያየህ ሶፊ ተጽዕኖ ፈጣሪ የሚል እንደዚህ እየተደረ ትንሽ ቀን ዘቅ እያል ከኔም ብቻ ት ዝቅ እያል የሚጻፈውን ያው አንዳንድ ስ ዝቅ ብለ ውና ከዛ በኋላ ከዛ በተረፈ ተመስገን የሚመሰክረው ይኸውልህ። ፍላሽ ከኋላ ገጥመህበት ነው እንዴ? አንዴ ነው የሚያወራው እንደዚህ፣ መደዳው ተመስገን ነው። ተመስገን እንድትናገረው አልፈልግም በነገራችን ላይ እና ታዲያ ምንድነው ይሄ እኮ ማየት ይችላል። ለመሰለ ፓስተር ፓስተር ሶፊ ምን አለ መሰለህ ሰው ትምህርቱን ታይና የተማረውን ትምህርትና ያስተማረውን ትምህርት ታይና ታከብረዋለህ። እኔ ደግሞ በብዙ በእግሩ ስር ቁጭ ብዬ እየተማርኩ ያለውኝ ወንድሙ ነኝ እና አንድ ቀንም ደግሞ በእግሬ ስር ቁጭ ብለህ እየተማርክ ነህ ብሎ እያወረደኝ ያለ ሳይሆን እያከበረኝ ማንም ታናሽነትህን አይቶ እንዳይንቅ ይጠንቀቅ እንዳለው ጳውሎስ ለጢሞቴዎስ፣ እንደዛው ታናሽነትን አይቶ የማይንቅ ድንቅ ወንድሜ ነው። እና ከእግሩ ስር ቁጭ ብዬ የመማር ወንድሜ ነው። መማሩ ጥሩ ነው። እስካሁን ተምረህ ምንም ጥሩ ። እስቲ ዲያቆን ፈለገ አንድ ጥያቄ ላንሳ ላንሳ እንዳጋጣሚ እኔ ጋር እዚህ ጋር ይሄ ምስል አለ እንግዲህ በ ኢትዮጵያ ኦርቶዶክስ ቤተክርስቲያን አንዳንዱ በተለምዶ የሰማሁት ስዕል አድኖ የሚሉ ሰዎችም ገጥሞኛል። ትክክለኛ መጠሪያውን ስለማላቅ እንዳላበላሸው ብቻ ስዕል አድኖ ማለት የሚያድን ስዕል የሚል አይነት ነገር ይዞ ሁሌ በገባው ቁጥር እዚህ ጋር ስለምገባ ለምንድን ነው በስዕል ታምናለ ማለት ነው ይላሉ። እኔ ደግሞ ምላሼ ይህ የአስራ ሁለቱ ደቀ መዛሙርት እና የጌታችን የመድኃኒታችን የኢየሱስ ክርስቶስ የመጨረሻ ውራትን ስለሚያስታውሰኝ ለዚህ ምስል አልሰግድም፣ ይህን ምስል አላመልከውም። ነገር ግን ያንን ነገር ሁልጊዜ ቤቴ ስገባ ማዕድ ቦታ ስቀመጥ፣ እዚህ ቦታ ስቀመጥ፣ ሰዎችም ይህን ላይፍ ሲመለከቱ ኢየሱስ ክርስቶስ የመጨረሻ ውራት ላይ የተሰራውን ድንቅና ተአምራት እንዲያስታውሱ ከሚል እሳቤ ነው። በእናንተ በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ስሙ ምን ይባላል? አንደኛ። ሁለተኛ እነዚህ ስዕላት ይሰገዳላቸዋል ወይ ይመለካል ወይ የሚለውንም እስቲ እኔ ከመመልስ ከዛ ከአንተ ንስማ ፍቃድ ከሆነ በመጀመሪያ፣ ፓስተር ሶፊ፣ ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? ጠየቅኩህን። መልስልኝ እና ከዛ ናቸው ብለህ ትመጣለህ። አሁን እንግባባ። ጠየቀኝ ግን አቋም ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? ቆይ ናቸው ወይስ አይደሉም? ተረጋጋ፣ ተረጋጋ መጽሐፍ ቅዱስ አይደል ያልከው? መጽሐፍ ቅዱስ ላወጣ ነው። በመጀመሪያ ናቸው ወይ? ሰረሎ የሚለውን እኮ ነገርክኝ። መጽሐፍ ቅዱስ ላይማ ምስል አለ ማለት ነው። ኦርቶዶክስ ነኝ ብሎ እንደ ኢየሱስ ክርስቶስ አዳኝ ሌላ አለ ቢለኝ አንተ ኦርቶዶክስ አይደለህም ነው የምለው። እሞግቷለሁ። እኔ ባለመሃተቡ ማለት ነው። ገባ? ቤተክርስቲያን እንደ ኢየሱስ ክርስቶስ ያለ ቤዛ ሌላ የለም። የኢየሱስ ክርስቶስን ቤዛነት ለምንም ለማንም አጋርታ አታቅም። አጋርታ ነው የምልህ ገባ፣ ወንድማችን አጋርታ አታቅም። ይሄ አሁን ለምሳሌ እኔ በዛኛው ቤተ እምነት እንደነበር ታስታውሳለህ። እና ሙግት እሟገታለሁ፣ አይተሃል። እሟገታለሁ ከልጆች ጋር እዚህ ካሉ ልጆች ጋር እሟገታለሁ። ግን ሙሉ አይደለሁም ባይገርምህ፣ የእውነቴ ነው የምልህ። ሙሉ ለማን ልሞግት? ለመካነ ሱስ ልሞግት ለሙሎንጊ ልሞግት፣ ለቃልዮት ልሞግት፣ ለማን ልሞግት? በእናት እግዚአብሔር በሚያውቀው እኔ የሚገርም ማለት ነው። እኔ የሚገርም የዛሬ ስድስት ወር ኦር ስምንት ወር እንደዚህ አካባቢ ላይ አንድ ኮርስ ቀርቶኛል፣ ቴዎሎጂ በዲግሪ ልመረቅ አንድ ኮርስ ቀርቶኛል። ያ ኮርስ ቸርች ሂስትሪ ነው፣ የቤተክርስቲያን ታሪክ ማለት ነው። ገባ ይሄ የቤተክርስቲያን ታሪክ ባይገርመ ምንን እንዳውቅ ረዳ ይመሰለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድን ነው የምታስተምረው? ይህ የቤተክርስቲያን ታሪክ ኦርቶዶክስ ተዋሕዶ አስራ አራተኛው ክፍለ ዘመን ላይ ለወንጌል እንደዚህ ዋጋ ከከፈለች፣ አሁን ላይ ለምንድ ነው የጣለችው አልኩ። ዋጋ ከፍላለች አስራ አራተኛው ላይ አስራ ሁለተኛው ላይ ገባ። ዋጋ ከፍላለች ዋጋ ከፍላለች። ሶ ዛት የት ሄደ? ይሄ ወንጌል የት ሄደ? የጠፋ እንዲህን ማ በጣም ማጣራት አለብኛል። የእውነቴን ነው ምል እኔ ገድላት፣ ድርሳናት፣ ተአምራት ገዝቻለሁ። ልሳደብ እኮ ነው፣ ለመሳደብ ኦርቶዶክስን፣ ለመሳደብ የሆነ ቪዲዮ ሁሉ አለ አላወረድኩትም፣ ማለት ነው ለመሳደብ እንዴ። የት እሺ፣ ማንበብ ጀመርኩ። ቤተክርስቲያኗ የምታስተምር አስተማሪዎች የጻፉት መጽሐፍት ማንበብ ጀመርኩ። ባይገርምን መድሎተ ጽድቅ የተባለ መጽሐፍ አለ የዲያቆን ያርጋላ በጋዝ ዋራ ሜዚንግ ዋራ ሜዚንግ በቃ ድነት ላይ ሳልቬሽን ላይ ያለውን ነገር ፈትፈቶ ነው የሚያስረዳ። ግልጽ አድርጎ ነው የሚያስረዳ። ስለ መዳን ይነግርሃል። ስለ መዳን፣ ስለ ጥምቀት ይነግራል። ስለ ቅዱስ ቁርባን ይነግራል። ስለ ዘላለም ሕይወት ይነግራል። የሚገርም የሚገርም። ኦ አልኩ አልኩ ሶ እኔ መጀመሪያ እድል ላይ ያመቻቸሁት ምን አልኩ መሰላት? ምን አልኩ መሰላት? ሥላሴ አማኞች አልኩ። እንግዲህ ፕሮቴስታንት በሥላሴ አምናል። ሥላሴ አማኞች አንድ ግልጽ አድርገን ላስቀምጥላችሁ አልኳቸው። ምንድነው ማስቀምጠው? እኛ የሥላሴ አማኞች ነን፣ ኦርቶዶክስም የሥላሴ አማኞች ነን። ሶዛ ኦርቶዶክስ በክርስቶስ ኢየሱስ የዘላለም ህይወት አላቸው፣ ማንም አይነጥቃቸውም። እኛ ሥላሴ አማኞች ለምን ህብረት አናደርግም? ሙስሊም ኢቫንጀሊካል ለምን እንዲጎላ እናደርጋለን? ሼሪያ የሼሪያ ህግ የሚባል አለ ታውቃለህ? የሸሪያ ህግ ፖፕሌሽን ማን ነው ፖፕሌሽን ከሀምሳ ፐርሰንት በላይ አንድ ሀገር ላይ አንድ ሀገር ላይ ከሀምሳ ፐርሰንት በላይ ከሆነ ሀገሪቷ በምን ነው የምትደራድረው መሰለህ? በሼሪያ ህግ ነው የምትደራድረው፣ በሼሪያ ህግ ያ ማለት አንተ እንደፈለግ የትም ቦታ ክርስቶስን የሚገልጽ እግዚአብሔርን የሚገልጽ አዳራሽም ሆነ ቤተ መቅደስ መገንባት አይችልም ማስፋፋት አይችልም ክርስትና ገባ ማስፋፋት አይችልም ሶ ተው አልኳቸው እምቢ አሉ አንተ ግባና አሳየኝ አሉ እኔ አምናለሁ ቤተ ክርስቲያኒቷ ኦርቶዶክስ ኮን የዘላለም ህይወትን አታጣም አምናለሁ አሉ አሳየኝ ኦኬ ጭራሽ ቤተ ክርስቲያን የእኔ ቤተክርስቲያን ደብዳቤ ጻፈችብኝ ሁለተኛ እዚህ ቤት እንዳመጣ ካኔ ማጅን ሁለተኛ እዚህ ቤት እንዳመጣ አንተኛ ቤተክርስቲያን አባል አይደለም፣ አንተ ኃጢአተኛ ነው፣ ውጣ አለች ማለት ነው። እኔ ደብዳቤ ከመጻፍሁ በፊት ጨርሻለሁ ኦርቶዶክስ ለመሆን። ኦርቶዶክሳውያን ግን በሚያስገርም በሚያስደንቅ በሚያስገርም ሁኔታ እኛ ልጃችን እንወዳሃለን ብለው አቅፈው ደግፈው ካባ አልብሰው በሚያስገርም ሁኔታ በሚያስገርም ሁኔታ ከፍ አደረጉኝ እና ምን እልህ መሰለህ፣ ተስፋ ከዚህ በፊት አቃለሁ አስታውሳለሁ። በማን ነው? በዲያቆን ፈለገ አትናቲዮስ እና በጌርሳም መካከል የነበረው ነገር ታውቃለህ? አረ ጌርሳም ምን ይበልህ፣ ምን ይበልህ፣ መጀመሪያ የወሰንከውን ውሳኔ አስቀይሮሃል ጌርሳም ማለት ነው። ምን ይበልህ፣ ምን ይበልህ፣ እግዚአብሔር ነው የሚያውቀው። በመሰረቱ እኔ ጌተሳም የፈለግ እዚህ ጋር ብትጠራው እኔ ሞግቷለሁ ከፈለግ በእግዚአብሔር ቃል ማለት ነው። ግን አሁን አንተ ጀስት ያኛውን አይነት ፌቨራይት ነገር ለመስራት ከሆነ አይም ኤም ሾክድ በእውነት በጣም አዝናለሁ። በዛ ሞቲቭ ከመጣ ማለት ነው፣ መጀመሪያ በመጣው አይነት ሞቲቭ ከመጣ እውነታው ግን አሁን የነገርኩ እውነት ነው። እውነታው ማለት ነው፣ እውነታው አሁን የነገርኩ ነውና እንግዲህ እግዚአብሔር አምላክ ይርዳ። በእውነት ልቦና እንደገና ይክፈተው። ከሐሰት ትምህርት፣ ከሐሰት ወሬ፣ ከተለያየ ነገር እግዚአብሔር ይጠብቅህ፣ እግዚአብሔር ይጠብቅህ። ለውሳኔ የፈጠንክሁን ከወሰንክ ተማርና ተጠመቅ። የእውነቴ ምን ነው? የኦርቶዶክስ ውስጥ ሳትማር አትጠመቅም። ተምረህ ተጠመቅና፣ የት ሀገር ነው የምትኖረው? ሚዩት ሚዩዝላ ኢትዮጵያ ነኝ ነው። ኢትዮጵያ አዲስ አበባ የት አካባቢ? እና መጽሐፍ ይዛል። ኦኬ ስትናገሩ ከያስኳቸው ተመዘገብኳቸው። ይህን ጥያቄ ታብራራልኛለች። ወደ የሐዋርያት ሥራ 2፥19 ድንቆችን በላይ በሰማይ ምልክቶችን በታች በምድር እሰጣለሁ ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለዋወጣሉ። የጌታን ስም የሚጠራ ሁሉ ይድናል። እሱ የጌታን ስም የሚጠራ ሁሉ የጌታን ስም የሚጠራ ሁሉ ይድናል። ሁለተኛ ወደ ጢሞቴዎስ ሰዎች ሁለት አስራ ዘጠኝ ስ ያሉ ስንተኛ ጢሞቴዎስ? ሁለተኛ ሁለተኛ ጢሞቴዎስ ስንት? ሁለት አስራ ዘጠኝ 2ኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ጌታ ለእርሱ የሆኑትን ያውቃል፣ ደግሞም የጌታን ስም የሚጠራ ሁሉ ከዐመፃ ይራቅ የሚለው ማተም ያለበት የተደላደለ የእግዚአብሔር መሠረት ቆሟል። የጌታን ስም የሚጠራ ሁሉ ይድናል። እዚህ ጋር ደግሞ ስትመጣ የጌታን ስም የሚጠራ ሁሉ ከዐመፃ ሁሉ ይራቅ ይላል። አሁን ከዐመፃ መራቅ አክሽን ነው፣ ተግባር ነው። አንተ የጌታን ስም የሚጠራ ሁሉ ይድናል ስራ አይጠበቅበትም ለማለት አንድ ሰው የጌታን ስም እየጠራ አሁን እነሱ ሲናገር ከዳንክ በኋላ ስራ አይጠበቅብሃል እግዚአብሔር በፍራት ሱ መላለሳ ብለው የተናገሩትን ሰምታል። ይሄን ነገር እንዴት ነው ምታስታርቀው? አንድ ሰው ጌታ ወይ ጌታን ስራ ላይ ይገባል፣ አመፀኛ ሆኖ ሊገባ ይችላል። ስራ አይደለም ይሄ ቴዲ እንዳልከው ነው። ኦፍኮርስ ልክ ነው። ሁለቱም ጥቅሶች ልክ ናቸው። መጽሐፍ ቅዱስ ኢረር ለስ ነው፣ ሮንግ ለስ ነው፣ ፐርፌክት ነው መጽሐፍ ቅዱስ። መጽሐፍ ቅዱስ ስህተት አልባ ነው። እንደ መጽሐፍ ቅዱስ አይነት ፍጹም መጽሐፍ የለም። እንደዚህ መጽሐፍ አይነት ፐርፌክት የለም። እዚህ መጽሐፍ ላይ አንጨምርም፣ አንቀንስም እዚህ መጽሐፍ ላይ ተሰብስበ ቀንሳለሁ አልከኝ፣ ከሕይወት ቀንሳለሁ እጨምራለሁ አልከኝ፣ የምድር ማጥሩም ይጨመር በቂ ነው። የመጽሐፍ እዚህ መጽሐፍ ላይ ከተጠቀሰው እውነት ውጭ ምን እናወራላችሁ ነገር የለም። እዚህ መጽሐፍ ላይ ኢየሱስ ጌታ እንደሆነ ብቻ ነው የሚናገረው፣ አለቀ። መዳን በኢየሱስ ብቻ እንደሆነ የሚናገረው፣ አለቀ። ለምንድን ነው ሌላ ነገር ማጨምረው? ቴዲ ካልከኝ አልጨምርም። ለምን መጽሐፍ ስለምን አይጨምር? በጣም ብዙ ጊዜ ብዙ ጊዜ ብዙ ጊዜ የሚነሳ ጥያቄ አለ። ድኛ ነው ተላላችሁና እናንተ ጴንጤዎች። በጣም ነው እንደዚህ የምትወዱት በራልን ትላበ ኮርስ ድኛለው ኃጢአት ብሰራስ ማን ጠየቃ የኔ ስለ ኃጢአት መስራት መች ጠየቁ? ስለ መዳን ያወሩ ብሰራስ፣ የአንድ አመፀኛ ጥያቄ ነው። የአንድ በኃጢአት ዓለም የሚመላለስ የግብዝ ጥያቄ ነው። ኃጢአት ብሰራስ መች ጠየቁ ነው በኃጢአት መች ተመላለስ። ጌታ እያገዘ ነው። ኢየሱስ ጌታ ነው። የልጁ የኢየሱስ ክርስቶስ ደም ቴዲ ከኃጢአት ሁሉ ያነጻል። እኔ ያላልኩ መጽሐፍ ነው። ምንም አጣት ብትሰራ የኢየሱስን ደም የሚያክል የኢየሱስን ደም አሸንፎ የሚሄድ አጣት የለም። የኢየሱስን ደም አልፎ ሊያስቀጣ የሚችል አጣት የለም። አጭርና አንድ ደቂቃ ስልሳ ሰከንድ ብቻ አንዳንድ ሰዎች ኮምል የሚያነሱ ጥያቄ አለ። መንፈስ ቅዱስን የሰደበ አጣት ወይ ስር ይላል አንዳንድ ሰዎች፣ በቀደም ተናግሮ ያለው ለአንተ መንፈስ ቅዱስን መስደብ ምን ማለት ነው? መንፈስ ቅዱስ እንዲህ እንዲህ ነህ ማለት አይደለም። ሰው በጤና አማሮ መቸስ በኖርማል አእምሮ መንፈስ ቅዱስን አፋውቶ እንዲህ ነህ አይለውም። ሰው ካላበደ መስጠቀ መንፈስ ቅዱስን መስደብ እንዳልክ ምን ማለት ነው? አጭርና ግልጽ እያቀ መንፈስ ቅዱስን መስደብ ማለት የክርስቶስ ኢየሱስ ሕያውና እውነተኛ ምስክር የሆነውን መንፈስ ቅዱስን መስደብ ማለት። መንፈስ ቅዱስ ነው አንድን ሰው ኢየሱስ ጌታ ነው የሚያስብለው ነው። መጽሐፍ ሲናገር ሰው በመንፈስ ካልሆነ በስተቀር ኢየሱስ ጌታ ነው ማለት አይችልም። የሆነ ጴንጤ መንገድ ላይ ኢየሱስ ጌታ ነው እያለ አደለም ካልከው፣ መንፈስ ቅዱስን ውሸታም ነው እያልከው መንፈስ ቅዱስን ውሸት አምነ ማለት ደግሞ የማይሰራ ኃጢአት ነው። ለምን በኢየሱስ ክርስቶስ ጌትነት ካላመንክ በስተቀር የዘላለም ሕይወት የለም። ወይ ማመን ወይ መግደል፣ አለቀ። ኢየሱስን ካመንክ የዘላለም ሕይወት፣ ካላመንክ ትጎላ። አለቀ። ዘላለም በኢየሱስ የመስቀል ሥራ ብቻ አምነህ የዘላለም ሕይወት ታላገኝ። ኢየሱስ ብቻ በቂ ነው ያላልክ ቀን ሲሆን ያልክ ቀን ገነት። እኔ አይደለሁ መጽሐፉ ነው ያለው። ማንኛውም የሃይማኖት ቴዎሎጂያን ይምጣ። እዚህ ትምህርት ላይ ፋላሲ ይዞ ከመጣ ከዚህ መጽሐፍ ውጭ ሌላ ነገር ሊያወራ ከፈለገ ዚስ ጋይስ ሮንግ እንቀበለው። መጽሐፍ ሲናገር ጳውሎስ ለገላትያ ሰዎች የተናገረው ይንድ ነው። እኛ ከሰበክንላችሁ ወንጌል ውጭ ምንድ ነው? ጳውሎስ የሰበከ ውጭ ወንጌል ጸጋው በእምነት አድናችኋል አለ። ማንም ከስራ እንዳይሆን አለ። ማንም እንዳይመካ ከስራው አይደለም አለ። ከዚህ ከተሰበከው ከኢየሱስ ክርስቶስ የመስቀል ስራ ውጭ ሌላ ነገር የሆነ ሰው መጥቶ ሊያወራ ቢሞክር ኢየሱስ ማለት እኮ ብሎ ሊያሻሽል እዚህ ወንጌል ለተጨማሪ ነገር ሊያወራል ቢሞክር ይረገም። ግሪኩም እንደሚል ታውቃለህ፣ አናቴማ ይላል። አናቴማ ማለት ሰይጣን በተቃለበት በዚያ ይውደቅ ማለት ተወቃለ፣ እንረግማ ያለ። ስለዚህ ኢየሱስ ክርስቶስ ብቻ ያድናል ብሎ መጠበል የዘላለም ነው ያስገኝ ኤሚ እንዳለው ሃይማኖት፣ ስራ የቀደሙ አባቶች ምንፍቅና አልጠየቅነውም። ስለምንፍቅና ወንድማችንን እኔ ስለ ኢየሱስ ያወራል ጠብቅ ታብቅ ስለ መናፍቅ ስለእንትን ስለምናምን ያ ኢየሱስ ብሎ ይሰብካል። በእውነት በጉጉት ይጠበቁ ነበር። ይህ ይህ በጣም ስለምወደው በቃ ኢየሱስ ብሎ በጉጉት የኢየሱስን ጌትነት ኢየሱስ ኢየሱስ ብሎ ከቅፍርናሆም ቤተልሔም፣ ከቤት ሳይዳ የሆነ ነገር ኢየሱስን ተኮራርጎ ያወራል። ስጠብቅ እሱ ምንፍቅና ምንፍቅናው ላይ ቆየ እና ምንፍቅና ላይ ኢየሱስ ላይ ቆይ ለማለት ነው። እምነት ነው፣ ትሪኒቲ ነው ወይም ደግሞ ሶስትነትን ግን ለሌሎች የምታስረዳበት መንገድ አስተምህሮ ይባላል ሃይማኖት ይባላል። ዝም ተብሎ ልክ እንደ ይሁኔ በላይ ወይም እንደ ሰማኸኝ በለው ዘፈን የሆነ የያስከውን ብቻ ይዘ አይኔ በቃ ኢየሱስ ነው ኢየሱስ ነው አይኔ ሥላሴ ነው ሥላሴ ነው ስላል ክርስቲያን አትባልም ማለት ነው። ሰው እምነት ያለው ሰው ሁሉ አስተምህሮ አለ። የአስተምህሮ ደግሞ ሃይማኖት ይባላል። አንዳንድ ጊዜ ግዕዝ ለማወቅ ነው ይህ ስደዝ ማተር ያን ያክል ጠለቅ ያለው እውቀት አይደለም። ወንድማችን ቴዲ እንግዲህ መዳን የምትፈልግ ከሆነ ልትድን የምትችለው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በማመን ነው። በማመን ኦኬ፣ በእርሱ ማመን ያስፈልጋል። ሰዎች በዚህ ዘመን ለተለያዩ ነገሮች ራሳቸውን ያስገዛሉ። በነገራችን ላይ ፖለቲክስም በራሱ ጣዖት ነው፣ እንደ አንድ ክርስቲያን አረዳድ ማለት ነው። ሰዎች ከክርስቶስ ፈቃድ ርቀው ስጋዊ የሆነ ፍላጎታቸውን ስጋ የሆነ ጥማታቸውን የሚያረኩበት መንገድ እንጂ የዘላለም ሕይወትን የሚያገኙበት ነገር አይደለም። በክርስቶስ ኢየሱስ ያመነ ሰው በአጠቃላይ ደግሞ በበጎ ስራ መጽናት አለበት። ይሄ የቅድስት ቤተክርስቲያናችን አሰምሮ ነው። ቴዲሻም አንድ ሰው በክርስቶስ ኢየሱስ ሲያምን ቅርንጫፍ ይሆናል። በዮሐንስ ወንጌ ምዕራፍ 15 በቁጥር አንድ ላይ ጌታችን አምላካችን መሬታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ፣ እውነተኛ የወይን ግንድ እኔ ነኝ ከዛ ገበሬውም ደግሞ አባቴ ነው ካለ በኋላ ፍሬ የማያፈራው በእኔ ያለውን ቅርንጫፍ ሁሉ ምን ይለዋል? ይላል፣ ያስወግደዋል። በምክንያት ነው ይህን አሰብ ያነሳሁት። ፍሬ የማያፈራውን ቅርንጫፍ ሁሉ ምን ይለዋል? ያስወግደዋል ይላል። ከዛ በኋላ እዛው ቁጥር ሁለት ላይ ፍሬ የሚያፈራው በእርሱ ላይ ያለውን ቅርንጫፍ ማለት ነው። ፍሬ የሚያፈረውን በእርሱ ላይ ያለውን ቅርንጫፍ ሁሉ ደግሞ አብዝቶ እንዲያፈራ ያጠረዋል ይላል። በጣም በሚደንቅ ቃል ቴዲሻ ቁጥር ስድስት እንደመውረድ ብለ ስትመለከት ጌታችን ኢየሱስ እዛው ክፍል ላይ በእኔ የማይኖር ቢሆን ይላል። በእኔ ምንም አይ የማይኖር ቢሆን እንደ ቅርንጫፍ ይዚ የሆነ ምሳሌ ሰጥቶ ማለት ነው እንደ ቅርንጫፍ ቁጥሮት ላይ የተጠቀሰው ልክ እንደዛ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ ሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። ስለዚህ አንድ ሰው በክርስቶስ ኢየሱስ በማመን እውነተኛ ከሆነው ከወይን ግንድ ጋር ይጣበራል። ዊችሚንስ ቅርንጫፍ ይሆናል። ስለዚህ ቴዲሻ በመጀመሪያ መዳን የሚፈልግ ከሆነ በመጀመሪያ በክርስቶስ ኢየሱስ ማመን አለበት። በነገራችን ላይ ቴዲ በጣም የሚገርምህ ነገር የክርስትና ሕይወት እንዲሁ ስትጀምረው እራሱ በመዳን ነው የሚጀምረው። ምንም አይነት ስራ መስራት አይጠበቅብህም። ለዛ ነው ቅዱስ ዮሐንስ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲህ ወዷል ያለው የዳን ነው በጸጋው ከጌታችን ኢየሱስ ወደዚህ ሽምድር የመጣው እኛ ምንም አይነት በጎ ምግባር ኖሮ የሆነ በጎ ስራ ሰርተን ሳይሆን እንዲሁ ስለወደደን የመጣው። ታዲያ እንዲሁ ስለወደደን የመጣውን ጌታ በማመን ቅርንጫፍ ትሆናል። ቅርንጫፍ ከሆንክ በኋላ ግን መልካም ፍሬ ማፍራት አለበት። ይሄ አሁን ለምሳሌ ዛሬ በሆ ሁኔታ ቴዲሻ መጥተዋል፣ ምናምን በሉ ኤርሚ፣ ምናምን ቶሎ በሉ እስኪ ምናምን ብለን በክርስቶስ ኢየሱስ አምኗል ብለን ብቻ መሄድ አይደለም። በክርስቶስ ኢየሱስ ካመንክ በኋላ ደግሞ በበጎ ስራ መጽናት አለብን በበጎ ስራ መጽናት አለብን። ይሄ የቅዱስ ቤተክርስቲያናችን አስተምህሮ ነው። ስለዚህ ቴሪሻ መዳን ከፈለገ በመጀመሪያ በክርስቶስ ኢየሱስ ያምና ጀስቸሮች ጥት ሊያደርገው ስለሚችል ተወሱ ኦኬ፣ እየተንቀሳቀሰ ነበር እንዲ ስለሆነት ጌታ ላላ ተው ነበር። ይቅርታ። ኦኬ። ስለዚህ በመጀመሪያ ሰዎች እውነተኛ ከሆነ ኮይን ግንድ ጋር ቅርንጫፍ ሆኖ መጣበቅ አለባቸው። ቅርንጫፍ ከሆኑ በኋላ ደግሞ መልካም ፍሬን ማፍራት አለባቸው። መልካም ፍሬን የማያፈሩ ከሆነ ግን እንደው እዚህ ጋር መጽሐፍ ቅዱስ ይዞ የሚያነብሰው ቢኖር ደስ ይለኝ ነበረ። ቁጥሩ ሁለት እኔ ምን ይላል መሰለህ? ይወ ቆይ እንዳልክ አንተ ስለምንፈጥር ችግር የለውም እኔ ቀስ እያልኩ ድንገር ከሚያረጋት እኔ ቀስ እያልኩልን ነገር ችግር የለውም። በኋላ ላይ ግን ሲያስፈልገን ታወጣልናለ እና ጌታችን ኢየሱስ እንዳለው አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬን ማፍራት አለበት። መልካም ፍሬን የማያፈራ ከሆነ ይወገዳል። በክርስቶስ ያላመኑ ሰዎችስ? በክርስቶስ ያላመኑ ሰዎች ልክ በእኔ የማይኖር ብሏቸዋል። ስለዚህ በጌታችን በኢየሱስ ክርስቶስ የማይኖር ቢሆን እንደ ቅርንጫፍ፣ እንደ የትኛው ቅርንጫፍ? ቁጥር ሁለት የተጠቀሰው እንደዛ ቅርንጫፍ ምን ይሆናል? ይወገዳል፣ ከዛ ይጣላል፣ ይደርቃል። እነርሱ የምሰብሰቡ ወደ እሳት ይጥሏቸዋል። ስለዚህ የትኛውም ሰው የዘላለም ሕይወትን ማግኘት ከፈለገ በጌታችን በኢየሱስ ክርስቶስ ማመን አለበት። እናም ደግሞ በበጎ ስራ መጽናት አለበት። በበጎ ስራ የማይጸና ከሆነ ግን አይ እኔ አምኛለሁ ያለው አሁን ለምሳሌ በፕሮቴስታንቱ ቤት ያለ ትምህርት ብዙ ጊዜ እንደዛ ነው። ይሄ ማመን ብቻ አምስቱ ሶላዎች ውስጥ አንዱ ያ ነው። አይ እኔ አምኛለሁ ያለው ከዛ በኋላ ምንም አይነት በጎ ስራ መስራት አይጠበቅብኝ አንዴ አንዴ ጸድቅ ያለው ዋንሴብ ሎሎ ሴብ የሚባል አይነት ትምህርት ማለት ነው።